ሰላም፣ ሰላም ውዴ ቻናል የሰት ተከታታዮች ሰላም፣ እንዴት ናቸው? እኔ በጣም ሰላም ነኝ። ዛሬ የእንጀራ ሳንዶች በዚህ መልክ አዘጋጀቻለሁ። እንዴት እንደሰራሁት አሳያቸዋለሁ። አብራችን ቆዩ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንግዲህ ቪዲዮ ስትጀምሩ ሰብስክራይብ ላይ፣ ሼር ማድረጋቸው አይረሳ። አብራችን ቆዩ። የሚያስፈልጉን ነገሮች ናቸው እነዚህ። ዱቄት፣ የጥቁር ጤፍ ዱቄት ያስፈልገናል አንድ አራት መቶ አምስት መቶ ግራም ያህል ያስፈልገናል አንድ ካሮት የተላጠ የተላጠ ነጭ ሽንኩርት አንድ ስምንት ፍሬም ያህል የተላጠ ነጭ ሽንኩርት ሽንኩርት ቀዩን አንድ ራስ ነው የተጠቀምኩት ቆስጣ እንደምትመለከቱት አለ ጨውና ፓውደር እንጠቀማለን እነዚህን ተጠቅመን ነው የምንሰራው። ስለዚህ አሁን ወደ ሌላው የጤፍ እርሾ፣ እኔ ያለኝ የነጭ ጤፍ እርሾ ስለሆነ እሱን እንደምጠቀሙ እናንተ ባላችሁ ማድረግ ትችላላችሁ፣ ችግር የለውም። ስለዚህ ቀጥታ ወደ ስራችን እንሄዳለን። የዱቄታችን ላይ እርሾአችንን እናደርጋለን እናደርጋለን፣ ፓውደር እናደርጋለን እናደርጋለን፣ ጨው እናደርጋለን ከዛ በውሃ እናቦካዋለን ማለት ነው። ላላ አርገን ለቂጣ ቀጠን ያለ ቂጣ ስለሆነ መንጋግረው ቀጠን አርገን እናቦካለን አውክተን ለአንድ ለአስር ደቂቃ ያህል ለአምስት ደቂቃ ያህል እናስቀምጠዋለን ማለት ነው። እሺ እንደምትመለከቱት በዚህ መልክ አዘጋጀን። እስከዚያ ቲማቲማችን ማን ነው፣ ካሮታችንን ቆስጣችንን ተጠቅመን እየከታተፍን ይህንን እሺ፣ መጥበሻ ላይ ዘይት እናደርጋለን። እያረግን እንደ እንጀራ እንጋግረዋለን። እሺ፣ እንደምትመለከቱት ይኸው በእንደዚህ መልክ እያደረግን እናወጣለን። ይኸው ይህ መስሏል፣ እዚህ መልክ ግጣችንን እናገራለን። አድርገናል አንድ ላይ ይኸው በዚህ መልክ ከታተፌ አዘጋጅቻለሁ። ይህንን በሙሉ አንድ ላይ እንጠብሳለን። ቆስጣ ስለሆነ አንድ ላይ ነው፣ ሁሉንም እንጠብሳ ሁሉንም የከታተፈ እንደምትመለከት በዚህ መልክ ቀስ እናደርጋለን። እኔ ቆስጣው አንሶብኛል። እናንተ ቆስጣ ጨመር ማድረግ ትችላላችሁ። እናንተ ቤታችሁ ያለውን አትክልት መጠቀም ትችላላችሁ። የትኛውንም ማነት አትክልት እናደርጋለን። አዝመሪ ነው እናደርጋለን። ትንሽዬ አዝመሪ ነው ወይም ቆንጆ በመልሬ እናደርጋለን። እናንተ ያላችሁን ባይኖር ችግር የለውም፣ ያላችሁ መጠቀም ትችላላችሁ። ችግር ለው አትክልታችን በስሏል ማለት ነው። አትክልታችንን እናደርጋለን። እንግዲህ እንደምትመለከቱት እንጀራችንን በዚህ መልክ አዘጋጀን። በጣም የሚጣፍጥ ቆንጆ ሳንዱች አደረግ ነው ማለት ነው። ይህንን ይመስላል። በጣም ያምራል። እንደምትመለከቱት ይህንን የሚመስል አደረግኩ። እናንተም እንግዲህ በየቤታችሁ ይህንን ቀላል የሆነ እንጀራ ከእንጀራ ውጭ ደግሞ በእንደዚህ መልክም መመገብ ትችላላችሁ። በጣም ይጣፍጣል። ሞክሩት፣ ትወዱታላችሁ። ይህንን ይመስላል። ቪዲዮውን ታዲያ ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋቸው አይረሳ። አብራችሁን ስለቆያችሁ እጅግ አድርጌ ያመሰግናለሁ። መልካም ጊዜ ይሆንላችሁ። ቻው።